ብረሰጋ ግንኙነትን ሰፖርት ታደርጋለች። ከጋብቻ በፊት ያንን ሰው አገባለሁ ብሎ የሚያምን ከሆነ ዋይናት አገባለሁ ብሎ ሀሳቡ ቢቀየርስ? ያ እሱን እኮ ነው የምልህ። ግን አሁን ለምሳሌ እጮኛው ከሆነች ይሆናል አይደለ? ምንድን ነው የሚባለው? ከጋብቻ በፊት የሚደረገው እሱን ካሰሩ በኋላ፣ ያው እንግዲህ ምን ያፋታቸዋል? አይኑ ሊፋቱ ይችላሉ ግን ሞስት ፕሮባብሊ ይጋባሉ። የቀለበት ካደረጉ ፕሮሚስ ዊክ። እሱ ስማ እውነትን ነው ግን፣ አንዳንድ ሰው ደግሞ ላይክ አለ ማይንድ ሴቱ፣ እንደዚ አይነት ማይንድ ሴት የሌለ እና ግን አልቃወምም ማለት ነው። የራሳቸው ላይፍ ነው። ፍሬንድ ነበረሽ፣ ያ እሱ ጋር ያለሽ ሪሌሽንሽፕ እንዴት ነው? ምንም አድርገን አናውቅም ከሱ ጋር ር አረጋቸው አላልኩሽም፣ ግን ምን አይነት ቀረቤታ ነበራችሁ ስልሽ እና እሱ እንዴት ነው? ማይ ፓስት እንትን ከእሱ ጋር ከመሆን